ሰላም ወደ ቻና ቢዝ ተከታተሉ። ዛሬ እጅግ በሚገርም ሁኔታ የፈነደው የህወሓት ታጣቂ በመቀሌ ላይ እየቀወጠው ይገኛን። ተሽከርካሪ ቁሟን፣ ትራንስፖርት አጠቃላይ ዝግ ነው። እንግዲህ መፈክራቸው የተለያየ ያስተጋቡ ይገኛሉ ማለት ነው። እጅግ በሚገርም ሁኔታ አርሚ 22 ኮር ሶስት ተብለው የሚታወቀው በዛሬ ጧት ከረፋዱ ሶስት ሰዓት ላይ የጀመረው በመቀሌ ከተማ በመዲናዋ ማለት ነው በደማቅ ሁኔታ የታጀበ ሰላማዊ ሰልፍ እያስተጋባ ይገኛል። በተለይ ከመፈክሮች ውስጥ በትንሽ ደሞዝ አንጋደልም፣ በትንሽ ደሞዝ ማህተም አንነጥቅም፣ በትንሽ ደሞዝ ጽህፈት ቤት አንሰብርም፣ በትንሽ ደሞዝ መቀሌን አንጨፈጭፍም፣ በትንሽ ደሞዝ ህወሓት ተልእኮ አንሆንም የሚሉ የተለያየ መፈክሮች እያስተጋቡ ይገኛሉ። እነዚህን እንግዲህ አያይዘው በትንሽ ደሞዝ እያሉ የተለያየ መፈክሮችን ሰጥተዋል። ምክንያቱም አንድ ዜጋ ከምናነሳቸው ዋነኛ ነጥቦች አንጋደልም፣ ማህተም አንነጥቅም፣ ጽህፈት ቤት አንሰብርም። ስለዚህ የህዋት ይህን እያደረገ ነበር ማለት እኮ ነው። በመቀሌ አንጨፈጭፍ መቀሌን፣ አንጨፈጭፍም የህዋት ተልእኮ አስፈጻሚ አንሆንም። ስለዚህ ባጭሩ የሚያሰማው እዚህ ጋር ህዋት እየፈረሰ መሆኑ ነው። የህዋት ታጣቂ በራሱ እየፈረሰ የደሞዝ ጭማሪ በዋነኛነት እዚህ ከሚነሱት የአርሚ ታጣቂ ብቻ ሳይሆን የመንግስት ሰራተኞችም ጭምር እንደሚተሳተፉበት እየተገለጸ ይገኛል። መንግስት ያደረጉን የደሞዝ ጭማሪ ምክንያት በማድረግ የመንግስት ሰራተኞች ደሞዛቸውንም እየተቀነሰ ለራሱ ታጣቂዎች እያዋለ እንደሚገኝ ተረጋግጧል ማለት ነው። በዚህም መሰል ሌላ ጥቅማ ጥቅሞችንም በተጨማሪ ለራሱ ታጣቂ ኃይሎች እያዋል መሆኑ ተጠቅሷል። በተለይ በሰሜኑ ጦርነት ጊዜም ሰብአዊ እርዳታ የሚደረገውን ለራሱ ታጣቂ እያዋለ እንደነበረ ይታወቃል። አሁን ደግሞ ከመንግስት ሰራተኞችም በመቀነስ እንዲሁም ከመንግስት ሰራተኞች የሚገኙ ጥቅማ ጥቅሞችን ለራሱ ታጣቂዎች እየዋል መገኙት ተገልጿል። እነዚህ ታጣቂዎች ደግሞ የራሱ ታጣቂዎችም ኢቨን እንኳን ቢሆን ደሞዝ ያላቸው ከሚከፈላቸው አንጻራዊ ዝቅተኛ በመሆኑና በወቅቱ አለመከፈሉ ምክንያት እየፈንዳ እየወጣበት ይገኛል። በዚህ ብቻ አላቆምም። ከቀናት በፊት አዲ ጉደም ተብሎ በሚታወቁም የአዋታ ታጣቂ ሰላማዊ ሰልፍ አድርጎ እንደ ቢታወሳን አሁን ደግሞ አድማሱን አስፍቶ በመቀሌ ከተማ እጅጉን ሀይሎ በዛሬ እለት ማለት ነው ጥቅምት ሶስት ዜሮ ሁለት ሁለት ሺ አስራ ስምንት አመተ ምህረት ከረፋዱ ሶስት ሰዓት ላይ በሚገርም ሁኔታ፣ በአስደማሚ ሁኔታ መቀለን ቀውጠውታን። እንግዲህ የጊዜያዊ አስተዳደር ፕሬዚዳንት ታደሰ ወረደም የሰጡት መግለጫ የለም። እንግዲህ ከፕሬዚዳንቱ ጽህፈት ቤት ዙሪያም እንግዲህ መፈክሮች እንዳስተጋቡ ተገልጿል። ነገር ግን እስካሁን ድረስ የተሰጠ መግለጫ የለም ማለት ነው። ሌላኛው ጉዳይ በአማራ ክልል የመንግስት የሰላም ጥሪ ተቀብላለ እሱንም ጉዳይ ስቲ እናነሳለን ከዛ በፊት ግን ለሰውሳችሁ ከቀናት በፊትም አንድ እንትሰርችላቸዋለሁ። ሃምሳ አለቃ ማናዬ የሚባለው የሊበን የመጀመሪያ ደረጃ ሆስፒታል የጥበቃ ሰራተኛ የነበረው አሻፋሪ በማለት ሙያውን የጥበቃ ስራውን በመተው ወደ ፋኖ ተቀላቅሎ እንደ እንደነበረ ህግ የማስገበር ዘመቻ መንግስት ባደረገው ድንቅ ኦፕሬሽን እንዳሰናበተው አስታውሻችኋለሁ። ይህ ሰው ሙያው የነበረ የሊቨን የሆስፒታል ጥበቃ ሰራተኛ የነበረ ምክንያቱም የአምሳ አለቃ ማረግነት የነበረው ከዚ በፊት የሌበን የመጀመሪያ ደረጃ ሆስፒታል በጥበቃነት የሚያገለግለውን ሙያውን ስራውን ትቶ ወደ ስህተት ከገባ በኋላ እድሜውን ባጭር አስቀርቶታል። ይህ የሚያስተምረው ለሌሎችም ትምህርት እንዲሆን ነው። ባይዞይ መንግስት ይቀጥላል ህግ የማስከበር ዘመቻውም የሟቾቹን ቁጥር ይቀጥላል። ብቻ እስከ መንግስት ያቀረብሎኝ ሰላም ጥሪ እስካልተቀበሉ ድረስ ማለት ነው። ለዚህ ደግሞ በርካታ ወንድሞችን ህይወታቸውን ያጡበት ሁኔታ እየተመለከተ ነው የሚገኘው። ስለዚህ ሌላኛው ማስረጃ እዚህ ጋር የምንመለከተው እጅ ይሰጣለ። ሰሜን ጎጃም ዞን ዱር ቤቴ ከተማ አስተዳደር የሚሊሻ ጽህፈት ቤት የሰው ኃይል ስምሪት ሙያተኛ የነበረ እና ባጨፈር ቀጠና ታጥቆ ሲንቀሳቀስ የነበረው ሽመልስ አክሊሉ መንግስት ያቀረበለትን የሰላም ጥሪ እስከነ ሙሉጡ ትጥቁ ተቀብሎ አባጼሞ ገብቷም ማለት ነው። እናመሰግናለን። የመንግስት የሰላም ጥሪ መቀበል ማለት የራሱን ህይወት ማራዘም ነው። እዛ ውጭ የሚያመጣው ለውጥ አይኖርም። ህግ የማስከበር ዘመቻ ተጠናክሮ ይቀጥላል። አንዳንዶች እዚህ ገለሰው ሳችሁ ደርግ የወደቀው በዝበዝ ምክንያት ነው። አሁንም ይህ መንግስት በዝበዝ ምክንያት ይወድቅልና የሚሉ አንዳንዶችን እያየው ነበረ። እኔ የሚገርመኝ የሚያሳፍረኝ የሚያሳዝነኝም፣ ስልጣን ነው የምትፈልጉት ወይስ ለሀገሪቱ እድገት ነው የሚለውን ነገር ማንሳት አስፈላጊ ነው። ስልጣን ነው የሚያስፈልጋት ሀገር ወይስ እድገት ነው? የእኛ ትልቁ በሽታችን ድህንነት ነው። በድህንነታችን ልንኮራ ልንኩራራ አያስፈልግም። እጅጉን ልናፍር ያስፈልገናል። አለም ጥሎን በሄደበት ዘመን ዛሬ በስልጣን ሩጫ አንድ ሁለት ሰው ለሚቀመጠው ብለን ለስልጣን ምን ዋጋ ከሆነ አሳፈሪ ነው። እኛ ትልቁ በሽታችን ድህነት ነው። ለዚህ ደግሞ ከመንግስት ጋር በመሆን ትልቁ በሽታችን መጀመሪያ ማራገፍ ያስፈልገናል። ስለዚህ ፖለቲካ የሚገኝ ትርፍ የለም። ከጦርነት የሚመጣ ትርፍ የለም። ደግሞ እንደውም ዘመኑ በተሻሻለበትና በሰለጠነበት ዘመን አሁን መንግስት በጣም በታጠቀበት የድሮን ትጥቅ ላይ ማሸንፍ አይታሰብም። እርግጠኛ ሆኜ የምነግራችሁ ይልቅ ቁጥራችሁን ከመቀነስ ብትታደጉ ወደ ሰላም መምጣቱ አይነተኛ አማራጭ የሌለው መንገድ ነው። ይሄ ብቻ ነው ትልቁ መድኃኒት፣ መፍትሄ የሚሆነው። አዛውጭ ግን ትቀጥላላችሁ፣ ሞታችሁን በዚያው ይቀጥላል ማለት ነው። እንዲሁም የክልሉ ኢኮኖሚ በመውደም ይቀጥላል። ከዛ ውጭ የሚመጣ ለውጥ አይኖሩም። በድጋሚ ላስታውሳችሁ በሀገራችን በዛሬ ሁለት የሰንደቅ ዓላማ ለአስራ ስምንተኛ ጊዜ በተለያየ ክልሎች እየተከበረ ይገኛል።

በኦሮሚያ ክልል፣ በሶማሌ ክልል፣ በአፋር ክልል፣ በተለያየ በደቡብ ክልል፣ በሲዳማ ክልል፣ በሁሉም ክልሎች የሰንደቅ ዓላማ አስራ ስምንተኛው ጊዜ ማለት ነው እየተከበረ ይገኛል። እጅግ የሚያኮራ ጉዳይና የሚያኮራ ነው። ምክንያቱም የሀገራችንና ሀገራችን ህዝቦች መገለጫ ነው። የሀገራችን ነው። የማንነታችን መገለጫ ነው። ኢትዮጵያዊነታችን መገለጫ ነው። ኢትዮጵያዊነታችን ደግሞ ህዝቦች ነን። ለህዝቦች ደግሞ ዋን የሚያስፈልገው መፍትሄ መድኃኒቱ ሰላም ብቻ ነው። ስለዚህ ውድ ቻናል ቢስፔክታቶች አሁን በእገታ የምትሰማራችሁ አማራ ነጻውን እናውጣለን ያላችሁ ፋኖ ወንድሞች ከድርጊታችሁ ተቆጠቡ፣ ተመለሱ። በዛሬው ዕለት ለምሳሌ ተሰጣችሁ፣ ከመራዊ እስከ ባህር ዳር ባለው ቀጠና ላይ ሙሉ በሙሉ በመከላከያ እጅ ቁጥጥር ስር ነው ያለ። ነገር ግን ክፍተቶችን ኔትወርክ በመፍጠር ክፍተቶችን በመጠቀም ዘርፋ ላይ የተሰማሩ አሉ። ልዩ ቦታው ለምሳሌ ጎቻ ተብሎ የሚታወቀው በባህር ዳርና በመራዊ ከተማ መሀከል የሚገኝ ልዩ ቦታ የሚጎጥ ቦታ ጎጫ ተብሎ የሚታወቀው ክፍተቶችን በመጠቀም የፋኑ ታጣቂዎች ዘረፋ ያካሄዳሉ። ማህበረሰቡ በተሽከርካሪ በሚንቀሳቀስበት ጊዜ ስልክ፣ ገንዘብ፣ ማንኛውም ቁሳቁስ ያገኙቱ ዘርፎ እጥፍ የሚሉበት ቦታ አለ። ያን አካባቢ ጥንቃቄ አድርጋችሁ እንድትንቀሳቀሱ መልእክት የማስተላለፍ እፈልጋለሁ። ይህ ነው እንግዲህ የአማራ ነፃ ውጭ የሚባሉት ዘረፋ ላይ ተማረ ቡድን ዘራፊ ነው። ይሄ በግልጽ ነው የምነግራችሁ። በግልጽ አይነ እያየኩ ነው ስለሚዘርፉ ስለማያቸው ነው። ስለዚህ እነዚህ ናቸው የአማሬሉና ጉዳይ ማህበረሰቡ በግልጽ በግልጽ በግልጽ በግልጽ ጠልቷቸዋል፣ ባጭሩ። ስለዚህ ይህን ተገንዝባችሁ ወደ ሰላም ነው። ይብቃችሁ፣ ዘረፋ ይብቃችሁ፣ የዘረፋችሁት ይብቃችሁ። ይሄ በግልጽ እናቃለን። ማስተባበያ የምትሰጡት ሶሻል ሚዲያ ሌላ ጉዳይ ነው። የዘረፋችሁት የያዛችሁትን ዛችሁ ወደ ሰላም ብትመጡ ለክልሉ ከዚህ በላይ ኢኮኖሚ ባይወድም መልካም ነው ላሉ በሄላዊ ድስክን ገ መልካም ቆይታ እንዲሆንላችሁ ተመኘው